በሲዳማ ክልል ባለፉት ቀናት በጤና ጣቢያዎችና ሆስፒታሎች በተለያዩ ደረጃዎች ሲካሄድ የቆየው የጤና ባለሙያዎች የውይይት መድረክ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ በተገኙበት ተጠናቋል። መድረኩን በንግግር የከፈቱት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ሲዳማ ክልል ከሆነ በኋላ በመሰረተ ልማት፣ በኢኮኖሚ፣ በማህበረሰብ አቅም ግንባታ እንዲሁም በመልካም አስተዳደር ዙሪያ ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ውጤታማ ስራ ተሰርቷል ሲሉ ተደምጠዋል። ከሰሞኑ የተነሳ ያለውን የጤና ባለሙያዎች የመብት ጥያቄ ለመመለስም ትኩረት መሰጠቱን ተናግረዋል። እናንተ የጤና ባለሙያዎች የህዝብ አካል ስለሆናችሁ የጤና ከሙያ አንጻር እንጂ እንደ ሰውነታችሁ የምትኖሩት ከሰው ጋር የምትኖሩት ከጎረቤት ጋር የምትመላለሱት በዚህ ምድር ላይ መንገድ ሰራን ስንል መንገድ የሚያስፈልጋችሁ ንጹህ ወጥ መጠጥ ውሃ ስንል እናንተም ጭምር ንጹህ መጠጥ ውሃ የሚያስፈልጋችሁ እንዲሁ ማህበረሰብ ቢበለጽግ አብራችሁ የምትበለጽጉ። ለጥያቄዎቻችሁ ምላሽ መስጠት የሚቻለው በአጠቃላይ ሀገርና ክልል ሲያድግ የሚገኝም ገቢ በዛው ልክ ሲሻሻል ስለሆነ ከጤና ጥያቄ ባለፈ እንደ ማህበረሰብ የሁላችንም ጥያቄና ምላሽ ስለሚሆን መረጃ ሊያቀብላችሁ በማሰብ ነው። የጤና ባለሙያዎችም የሚያነሱት ጥያቄ ለሌሎች የፖለቲካ አጀንዳ ማስፈጸሚያ እንዳይሆን ጥንቃቄ ማድረግ እንደሚገባም ርዕሰ መስተዳድሩ አሳስበዋል። ለማንኛውም እናንተ በማስተዋል ቀጠናችሁን ሰላማዊ በማድረግ የያዛችሁትን ስራ ወደፊት በማስቀጠላችሁ እኛም ሌሎች ልማት ስራዎች ላይ በማተኮርም ጭምር መልካም እድሎቻችንን አጠናክረን መቀጠል በመቻላችን ተጠቃሚ ሆነናል። ሕዝባችንም ተጠቅመዋል። ወደፊትም ቢሆን እንደዚህ አይነት የተረጋጋ ሁኔታ ውስጥ መቀጠል በጣም ያስፈልገናል። በጤናው ሴክተር መከላከልና ማከም ላይ አተኩረን ስንሰራ ቆይተናል ያሉት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ የዘርፉ ተዋንያን የሆኑትን የጤና ባለሙያዎችና ተገልጋዮች ጥያቄ ለመመለስ ሲሰራ መቆየቱን ገልጸው የተገልጋዮችን ጥያቄ ለመመለስ በጤናው መሰረተ ልማት በተለይም የጤና ተቋማትን ለተገልጋዮች ቅርብ ለማድረግ በርካታ ተግባራት ተከናውነዋል ሲሉ ተናግረዋል። ተቋማትን በቅርበት ከማድረግ አንጻር ብዙ ስራዎች ተሰርተዋል እየተሰሩም ነው። በተለይ በዚህ አምስት አመታት ውስጥ ያለውን ብቻ ለማንሳት ያህል ወደ አራት አዳዲስ ሆስፒታሎችን በግብአት፣ በቁሳቁስ፣ በአዲስ የሰው ኃይል አሟልተን ወደ ስራ አስገብተናል። ስምንት አዳዲስ ጤና ጣቢያዎችን በተለያዩ ወረዳዎች እንዲሁም በተመሳሳይ በግብአት፣ በሰው ኃይል አሟልተን አደራጅተን ቁሳቁስ አሟልተን ወደ አገልግሎት አስገብተናል። ሌላው ደግሞ ትልቁ ተዋናይ የሆነው አገልጋይ ነው። እንግዲህ አገልጋዮቻችን ደግሞ እናንተ ናችሁ። የአገልጋዮቻችንን ደግሞ በተለይ ተነሳሽነት ለመጨመር እንደ ሀገር እየተደረገ ያለው ዝግጅት እንዳለ ሆኖ ያ እስኪደርስ ደግሞ ባለፈው ሁለት ዓመት የደንብ ማሻሻያ የትርፍ ሰዓት የጥቅማ ጥቅም ክፍያዎችን የጎደሉ ነገሮች ተሟልተው ሌሎችም ክልሎች ላይ ያለ ልምድ ተወስዶ በሀገርም ደረጃ የተዘጋጀውን ድራፍት መነሻ ተደርጎ ባለፉት ሁለት ዓመታት በአዲስ መልኩ ደንብ አጸድቀን በካቢኔ ጸድቆ በተለየ ሁኔታው ክፍያ ተሻሽሏል። ያ ቢሆንም ግን የጎደሉ ነገሮች በሂደት የሚሰሩ ነገሮች ብዙ የቤት ስራዎች ይጠብቁናል። በመድረኩ ለተነሱ ጥያቄዎች ምላሽ የሚሰጥበት አቅጣጫ መቀመጡን የገለጹት ዶክተር ሰላማዊት የጤና ባለሙያዎችን ተጠቃሚነት ለማረጋገጥ የጸደቀውን አዋጅ ተፈጻሚ ለማድረግ ዝግጅት እየተደረገ መሆኑንም ጠቁመዋል። ለባለሙያዎቹ በየመዋቅራቸው እንደዚህ አይነት ጥያቄዎች ሊመለሱ በሚችልበት መንገድ ዳይሬክሽን አስቀምጠዋል። እንዲሁም ደግሞ በተለይ ከ ባለሙያውን ኢንሹርድ ወይ ነጻ ሕክምና አገልግሎት እንዲያገኝ ያው እንዳገር አዋጅ ጸደቀ መሆኑን መረጃ ሰጥተናቸዋል። በዚህ ዓመት ደግሞ ዝግጅት እየተደረገ ነው ያለው። ያው የበጀት ኢምፕሊኬሽን ወይም ገንዘብ የሚፈልግ ጉዳይ ስለሆነ ጤና ባለሙያው ነጻ አገልግሎት ማግኘት አለበት ታምኖበት አዋጅም ጸድቋል ለዛ ግን የበጀት የገንዘብ ዝግጅት የፋይናንስ ዝግጅት በየመዋቅሩ ስለሚያስፈልግ ይሄ ዝግጅት እየተደረገ እንዳለ ና በመጨረሻ ግን ዝግጅቱ ሲያልቅ ተግባራዊ እንደሚሆን እና በዚህ ተጠቃሚ እንደሚሆኑም ለባለሙያዎቹ ያለውን ሀገራዊ መረጃ ሰጥተናቸዋል ያነጋገርናቸው የውይይቱ ተሳታፊዎችም ሙያዊ ግዴታቸውን በመወጣት ለጥያቄያቸው መልስ እንደሚጠብቁም ተናግረዋል የሙያ ስነ ምግባርም በተከተለ ሁኔታ ጥያቄውን እየጠየቅን ነው አገልግሎት መስጠት ያለብን አገልግሎት እየሰጠን፣ ግን ጥያቄው የጋራ የሁላችንም ነው። ስራውን አቁሞና አድማ ሌላ እንትን ብሎ ሳይሆን ህጋቢ በሆነ መንገድ መጠየቅ ያው መብቱ ነው። ለሚጠይቀው መብትም ደግሞ ምላሶች ከመንግስትም ሆነ የተቀመጡ ስትራቴጂዎች አሉ። እነሱ ያው ቀስ በቀስ የተፈቱ የሚሄዱበት መንገዶችን ቅድም ክቡር ፕሬዝዳንታችንም እየገለጸ ነበር። በመጨረሻም እንደ ሀገር በሚካሄደው የጤና ባለሙያዎች የውይይት መድረክ ላይ ክልሉን በመወከል የሚሳተፉ ባለሙያዎችን በመምረጥ መድረኩ ተጠናቋል።